አዲስ የገባችሁ እንደሚባለው ሰብስክራይብ አድርጎ ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ ሰባት ሺህ ሰው ያየው ከሆነ ሰባት ሺህ ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ነው ንኩት፣ ላይቭ ላይ ነው። እሺ ሰላም፣ እንኳን ደህና መጣህ፣ እንኳን እንደናቆየ መምህረን አለው። እግዚአብሔር ይመስገን እንግዲህ የመጀመሪያው ገቢ ወንድ ሆኗል፣ ደስ ይላል። ዛሬ አይ እውነት ለመናገር መምህረን እንኳን ብዙ ንግግር አልችልም፣ ግን ትንሽ ከአንተ ከምታስተምረው የተማርኩት ነገር ማለቴ በቤተሰብ ጭማ ያየሁት አንተ ትምህርት ከመጀመር በፊት የማየው ብዙ ነገር ነበርና፣ ከዛ አሁን ትምህርት ስከታተል ግን ጤና እንዳልነበር ነው የተረዳሁት። እና በጣም ማለቴ በጣም ነው እኔ በጣም ትምህርት በጣም ነው የምወደው። የምወድበት ምክንያት ደግሞ ያ ነው፣ ምክንያቱም በገጠር ነበርኩኝ ለተወሰነ አመታት በገጠር ነበር የተወለድኩት። የተወሰነ አመታት እዛ ጥቅም ይቻለው

ማለቴ ገጠር ሆኜ ሳስበው ከተማ መምጣት በፊት ማየው ብዙ ነገር ስለነበር አሁን ደግሞ ያንተን ትምህርት ስከታተል ማለቴ በጣም ገርሞኛል። ነገሩ በጣም ገርሞኛል። ምንድን ነው መሰለህ መምህር፣ አሁን እንዳልኩ ወደ አጎቴ እና ወደ እናቴ ወላጆች ይሄድ ነበር ታናሽ ሆኜ እና አጎቴ ይጣላ ነበር። ጎረቤት ጋር ጥል ነበረባቸው። መሬት ነበር ትንሽ መሬት ነበር የሚያጣላቸውና አጎቴ በጣም የቤተ ክርስቲያን ሰው ነው። የሚገርመህ በጣም የቤተ ክርስቲያን ሰው ነው። በጣም ጸሎት ያደርጋል። ምክንያቱም አብሬው እዛ አድር ስለነበር ኔ ማለት ግን ደግሞ በጥላቻ ጎረቤት ላይ ባለው ጥላቻ ምክንያት እሱም ወደ ጥንቁልና ሄድ ነበር፣ ጎረቤቶቹም ወደ ጥንቁልና ሄዱ ነበር። ወደ ፍርድ ቤት ደግሞ በቃ ፍርድ ቤት ተዋጠዋት ነበር። ፍርድ ቤት የሚሄዱ በማሳይ ሰዓት ደግሞ እንደዛ አይነት ወደ ያቃሉ ወደሚባሉ እንደዚህ አይነት ስራ የሚሰሩ ሰዎች እዛ እንደሚሄዱ ነበር። እና በጣም የሚገርምህ አሁን ሁኝ ሳስበው ዋጋ ያስከፍላል ብለህ ስታስተምር ስናቅ የሚገርምህ እዛ ሁኝ ስድስት ስድስት ወንድ ልጆች አቷል አጎቴ እዛ ገጠር ያለው ገና ከተማ ከመውጣት በፊት ነው። ምደ ሁለቱ አቃቸው ነበር አራቱ አዳቃቸው ሁለት ግን አቃቸው ነበር ማለት ትንሽ አንደኛው ትንሹ ታሞ ነው የሞተው። አይሄ የታመመው ትንሽ ነው። አንደኛውም ማለቴ በጣም ትልቅ ነበር። እኔ በጣም ትንሽ ሆኜ ነው፣ በነገራችን ላይ ማስታወስ። አንደኛውም እድሜው በጣም እንትን ሆኖ ነበር ማለቴ ደና ነበር፣ በጣም ወጣ ነበር። ምናልባት እስከ አስራ ስምንት ምናምን ይሆናል፣ ጉልበቱ በጣም ትልቅ ነው። ሁለቱ እኔ አውቃለሁ ሲሞቱ ሲሞቶ አውቃለሁ። አራቱ ግን አላውቅም ነበር። አራቱ እኔ እንጃ ተወልጀም ሊሆን ይችላል፣ ግን አላስታውስም ና ስድስት ልጆች አጥቷል። እንዳልኩ ደግሞ ወደ ቤተ ቤተክርስቲያን የሚሄዳል፣ ጸሎትም ያደርጋል። በተመሳሳይ ሰዓት ደግሞ ወደ እንደዛ አይነት ነገር ይሄዳል እና አሁን ምን ሳስቡ እሱ ነው ዋጋ አስከፍሎታል ብዬ ነው ማስቡ። እና በምታስተምረው ትምህርት በጣም ሞልበት ምክንያት እኔም እኔ ጋር ችግር አለና ይህ ችግር ለካ ከዛ የመጣ ነው። እስቲ አንተ ምን አግኝተዋል? እስቲ አንተ አሁን ስታድግ ይሄ ነገር እንዴት እንዴት ነው ትምህርታችን ስትሰማ እንዴት ያገኘኝ ብለ ታስባለን? አይ መጀመሪያ የጎረቤቶቹም ከእሱ ጋር ስጣላ የነበሩ ሰዎችም ችግር አለና እሱ ስላዋራህ መጀመሪያ እሷ እነሱ የሚገርምህ፣ እንዳልኩህ እነሱም ይሄዳሉ ወደዛ። እኔ የማውቃቸው የእነሱ ልጆች ደግሞ ሶስት ልጆች ሞተዋል። እኔ የማውቃቸው ነው ያደጉ። ሁለት ልጆች ደግሞ ያላውቃቸው ልጆች ነበሩ ነው የሚባለው። በጣም ታናሽ ነበሩ። በአጠቃላይ አምስት ነው የሞቱ ከነዚህ ከሌሎቹ ጎረቤት ሁለቱ የሞቱ ደግሞ ጀርባ ላይ ነው። አዝላቸው እየሄደች ያለች መንገድ ላይ ጀርባ ላይ ጀርባ ላይ አዝላቸው እየሄደች ያለ ነው። ስታወርዳቸው ያ ሁለት ልጆች እንደዛ መልክ ነው የሞቱ። ስታወርደው ሞቷል ማለት ነው። በቃ አዝላ ስትሄድ እየፈለገ ያ ቦታው ላይ ስትደርስ ስታወርደው ሁለቱ ልጆች በዛው መልክ ነው የሞቱና እንደዛ አይነት ወደ ጥንቁና መሄድ በብዛት በተለይ በገጠርም ብለው እንደ ጥበብ ነው የሚታየው፣ ማለት እንደ ጥሩ ነገር ነው የሚታየው። እኔም ያው ምንም አላውቅም ያኔ ጥሩ ነበር የሚመስለኝ። በነገራችን ላይ ሲቀጡም ልጅ ሲሞትባቸውም በቃ አጥፍተን ነው ብሎ የሚያስቡት እንጂ እንደ ወስዶብኝ ነው ግብር ሆኖብኝ ነው ብሎ እንኳን አያስቡም። ምንም ምንም ጭራሽ አያውቁም። ጭራሽ እኮ አንዱ ከሞቶባት በኋላ ቀብር ሄዶ ነበር ና ያጎት እናት ውጣ ከዚህ ነበር ያለችው አይሆንም አትገርምም። በቃ ውጣ ከዚህ ምናም ብለዋለችና፣ ወደ እንደዛ ነገር መሄድ ምን ያህል ዋጋ እንደሚያስከፍል እንዳልኩ እኔ ጋም የተረዳሁ ችግር አለ። አሁን ለምሳሌ ከተማ ሲሄዱ ሰዎች በቴክኖሎጂም በተለያየ ምክንያት ይህንን ያህል ይባላል። ገጠር ሆኖ እንደዚ አይነት ስራ ከሰሩ ግን መንፈሱ ነው የሚያሰራ ምናም ስትሌ በጣም ገርሞኛ የማውቃቸው ሰዎች ምስራል። ራሴም እንደዛ ነገር የሆነ ማለት ኦኬ ለካ እንደዛ ነው የምለው ነገር ስላለ የምታስተምረው ትምህርት እኔ በጣም ማለቴ እንጃ ብቻ ግልጽ ነው አደለ? ፊት ለፊት ነው በቃ ማለት ያለውን ነገር ነው የምንናገረው። ያለ ነው ያለው ነው በቃ ጭራሽ ያለ ነገር ነው፣ በጣም ያለ ነገር ነው የሚታይ በቃ የሚሆን ነገር ነው። ምክንያቱም እኔ እንዳልከው ገጠር ነበርኩ ያኔ። አሁን እንደ ጥበብ ነበር እነሱ ጥበብ ነው ስብ ምን ምን ተሳትፈሃል? ገጠር ስትሆን በአዳም ልኮ መሆኑን ባታውቀውም ግን፣ አሁን ዛሬ ስታስተውለው ምን ምን በአዳም ልኮ ነገር ላይ ተሳትፈሃል? አንደኛው በዛው ጽረት እያደረክ ወደ ጥንቁልና መሄድ ያው ምን ያህል ዋጋ እንደሚያስከፍል እንደምትለው እንደ ግብር ነው። ይ ወደ ደብተራ ወደ የትም ሄደው ጥንቁልና ሴጣን ይዞ ይመጣሉ። ሴጣን ደግሞ ያው በዛ መልክ ልጆች አልቀዋል ማለት ነው። እንደገና ደግሞ አሁን የሚገርምህ እንዲህ በውስጥ ባወራህ ደስ ይለኛል። ግን አሁን መጨረሻ ላይ አጎቴ ያለበት ሁኔታ ነግረህ ደግሞ በጣም ይደብራል ማለቴ መጨረሻ ላይ ቤትማን እንዲሁም ስለማይታወቅ ብታወራን ደስ ይለኛል። ችግር የለውም ተጨናነቀ ማለት ሰላም የለም። አሁን አጎቴ ከሚስቱ ጋር በእርጅና ላይ ተጣልቶ ያው ማለት ደስ የረጅም ጊዜ ውጤት ነው የታየው። ያን ያመልኩት የነበረው ነገር ዛሬ ላይ ሪዛልቱ ሲታይ መንፈሱ ረጅም አመት በደንብ አድርጎ እንደገዛቸው ማሳየን አሁን ላይፋቸው ማለት ነው በጣም አሁን ለምሳሌ መጨረሻ ላይ ከሚሆ መቀጠል አልቻለም። አንድ የታመመች ልጅም አለች ልጁ ራሷን አታቅም። እንደገና እንደገና ደግሞ አንደኛ ልጇ ልጅ ትዳር ይዛለች ግን ከተጣልታ ደግሞ የእሷ ልጅ ደግሞ አሁን ራሱን አያቅም፣ እና በእንደዚህ አይነት ሁኔታ ነው ያለው። ብዙ ነገር አለ ያው ብቻ እንዳልኩህ በውስጥ ቢሆን ብዙ ነገር ነበር ግን ያው በምታስነውረው ትምህርት እኔ በጣም የሚገርመኝ በቃ ምንም ትምህርት የአንተን ትምህርት በማላቅበት ጊዜ ያየሁት ነገር ስላለ የምታስነውረው ደግሞ ያየሁትን ነገር ቁጭ የሚያደርገው እና በጣም ብቻ እንግዲህ ሀሳብህን ተረድቻለሁ። ያው አንተም የራስህን ህይወትና የአጎትህን ህይወት አይተህ ከትምህርታችን አንጻር አነጻጽረህ በመንፈስ መጠቃቱን የነገርከን በዚህ ነገር ውስጥ ያለፉ ሰዎች አሁንም ቢሆን ቅጣቱ እንዳለ ነው ለማለት ፈልገህ ነው። እኔ ገብቶኛል። ግን አንድ ነገር ነው ልንገር። አንዲት ልጅ ታላቅ እህቷ ጋር ዛሬ እንዲያውም ከአንድ ወንድሜ ጋር ስናወራ ነበረ፣ ምክራትን እንደ መመካከር ደረጃ እና እሱን ታሪክ አስታውሼ ሳወራው ነበረ። ምንድነው፣ ልጅቷ ታላቅ እህቷ ሀብታም ናት፣ እና እናቺ ትንሿ ደግሞ ሱሰኛ ነች እጅግ በጣም ሱስ አለባት እና ለሱሷ ስትል የማታረገው ነገር የለም። ገንዘብ በጣም ትፈልጋለች እና ዝም ብላ ጫት የሚቃምበት አካባቢ ላይ ዝም ብላ ስትውል ሽሻ ስታጨስ ምን ስትል አንዱ ሰው ይመጣና እኔ እኮ አንድ ማቋሰው አለ እህትሽ ግን እውነት በትክክል ሀብታም ሆና አንቺ እዚህ ሞተሽ ከኛ ጋር ስትተናመሽ ግን ያስቃል አላት። ምን ላድርግ በቃ ልጅቷ እጇ አይፈታም በቃ ቋጣሪ ነች ምናምን ስትል ጊዜ እኔ እጇ እንዲፈታ አደረግልሻለሁ ከአንድ ሰው ጋር አገናኝሻለሁ አላት። ችግር የለውም አለችው። ተገናኙ። ምንድን ነው አለችው? ጥበብ ነው። እህትሽ ብቻዋን ከምት በላይ ይህን ሀብት እኔ ያሳይሻለሁ። ችግር የለውም ማለት እኔ ያሳይሻለሁ። ሄደሽ ብቻ መሳብ ነው የሚጠበቅብሽ። ግጥም አገሽ በምሰጥሽ በተደገመበት ቫዝሊን ጉንጩ አድብን አገሽ አንገቷ ስር ገብተች ትስሜያታለሽ። ከዛ እንደጠጣች እንደሰከረች ሴት መስለሽ ምናምን አንዳንድ ሴቶች ሲጠጡ ፍቅራቸው ይጨምራል ይባላል ሳቃቸው ይጨምራል ይባላል። እና በዛ ሙድ ነው ሄዳ ጠጣች፣ ደግሞ መጣች፣ ደግሞ እያሉ እንዲረዷት ነው። ሰውየው በዚህ ሲስተም ነው የገባው። እና ይሄን አድርጊ፣ ወዲያው አንቺ እንደ ሳምሻት ለውጥ ይመጣል አላት። ገረማት። እሺ ችግር የለውም እንዴ፣ እኔ እህቴ ብቻዋን በልጣ መቼም ከነ ገንዘቡ አትቀበርም፣ ትተውሉ እምትሞተው እኔ እዚህ ምከሬና ያለው ምናምን ብላ ተቀበለችው። ያን ባዚ ልክ ሰፈሯን ስትደርስ ተቀባችሁ፣ ገንፈሯን ተቀባችሁ ሄዳ ታላቅ እህቷን ያው አብረው ነው የሚኖሩት የቤተሰብ አስተዳዳሪ ናት፣ ትልቋ እህት ወገቧ እስኪቆረጥ ሰርታ ነው የምትመጣው። በጣም ታታሪ ሰራተኛ ነች። በጣም ትልልቅ ድርጅቶችን የምትመራ ነች። የሳላትሪሽ መበየጃ ማሽኖችን አስመጪ ናት። እንደገና ደግሞ እነዚህ ሮንዴላ የሚባሉ የተለያዩ ብረቶችን፣ ፓኔሎችን የምታከራይ በጣም የሚገራርሙ ስራዎችን እምትሰራ የጉልበት ስራ ነው በቃ ማለት ይቻላል። እና ታታሪ ነች። ግን መታህቷ ጉንጯን ሳመቻት። ወዲያው ነው ኤቲኤም ካርዷን አውጥታ እንኪ ብላ ኮዱ ነው የነገረቻት። አወጣች ነው ኤቲኤም ካርዱ ሰጠቻት፣ ኮዱን ነገረቻት። ሙከራ ብላ ሄዳ እሷ የምትፈልገው አምስት ሺ ስድስት ሺ ነው ለጊዜው ማለት ነው። ትልቅ ብር ነው ለእሷ ሄዳ ወጣች። በጣም ተመቻት፣ ደስ አላት። ሰጠቻት መልስ አምጥታ ኤቲኤሙን ሰጠቻት። ጠዋት ሲነጋ አልጠየቀቻት ምን አላለቻት። በዚህ ብር እሷ ስትጫጫስበት አድራ ምናምን በቃ ከሆነ ጊዜ በኋላ ተቀየረች፣ የምትፈልገውን ልብስ ስለመልበስ ምናምን እንደዛማ ከሆነ የሚሰራ ከሆነ ለምን መታወቂያ ዋ ትወስጂም ወይም ደግሞ አብራችሁ ለማትሄጂም። አሁን አዲስ የመጣ ቨርቹዋል የሚባል ታውቃላችሁ፣ ቨርቹዋል የሚባል ከባንክ ገንዘብ ማውጫ ሲስተም አለ። ቨርቹዋል ማለት የቴም ካርድ ባትይዙም ወይም የባንክ ቡክ ደብተር ባትይዙም ንግድ ባንክ ትሄዱና ቨርቹዋል አገልግሎት፣ ለምሳሌ መገናኛ ህዳሴ ህንፃ ጋ ቨርቹዋል አገልግሎት ይሰጣል። እና ምንድነው መልካችሁን ያህል ስንት ነው የምትፈልገው ይላችኋል። ሀምሳ ሺ ብር የራሳችሁን አካውንት ማለት ነው መታወቂያ ከያዛችሁ በቂ ነው። ቡክ ባትይዙ ኤቲኤም ባትይዙ ችግር የለውም፣ ይሰጣችኋል። እና እናንተን መገኘት ያለባችሁ ዋናው ነገር እና እህቷን ይዛ ሄዳ ሙልጭ ሀምሳ ሺ ብር ማለት ይሄን ነገራት። ከዛ እያደገ መጣ። ከዛ ከጊዜ በኋላ ግን ብሯ እየጎደለ ሲመጣ ሴትዮዋ ወጪ እንደተደረገ ሜሴጅ ምናምን ስትመለከት ግራ ይገባታል። ማን ነው እንደዚህ? እንዴት ነው እንደዚህ የሚወጣብኝ? ባንክ ሄዳ ስጠይቅ ራስሽ መተሽ ነበረ ይኸው ብሎ ያሳዩዋታል። እና በጣም ትደነግጣለች። በጣም የሚገርመው እና ከጊዜ በኋላ ግን ያው መቼም የሴጣን ነገር መጨረሻ ያቺም ልጅ ደስ እንዲላት ስለማይፈልግ፣ ከጊዜ በኋላ መንፈሱ ተጋለጠ፣ ተያዘ። ጸበል ስትሄድ ማለት ነው። እህቷን አንዶሮች ደረሰችባት። ባጭሩ ለመነግራችሁ እህቷን አንዶሮች ደረሰችባት። ምንድን ነው ስትላት፣ አይ እኔ እኮ ይሄ ጥበብ ነው ብሎኝ እኮ ብቻሽን እኮ በቃ ስበይ ምን ስትይ ስከለኪ ምን ላድርግ በዚህ በዚህን የገባሁብሽ ምናምን ድሩዬ ልጅ ነች፣ ግን ዛሩ ምን ብሎ ሊጮኸው እኔ ነኝ ለዚህ ሁሉ ያበቃኋቸው ሌለኝ መቼን የገባው ህፃን እያሉ አባትየው በትምህርት ጎበዝ እንዲሆኑ ብሎ አብሾ አጠጥቷቸዋል። ይሄን ብሎ ይሄን ጠጡ ብሎ በአርቄ በደንብ አድርጎ አጠጥቷቸዋልና ልጅቷ ቃሚ አጫሻ የሆነችው በዛ ምክንያት ነው። እች ትልቋም ደግሞ ምንም በስራ ታታሪ ጎበዝ ብትሆንም በዝሙት ደግሞ ትወድቃለች፣ ችግር አለባት። እና የአባታቸውን መንፈስ በደንብ ነው የተዋረሱት። አባታቸው የመጠጥም ችግር አለበት የሱስ የዝሙትም ችግር አለበት። ለሴት ልጆቹ ግን ለአንደኛዋ የመጠጡን ለአንደኛዋ ደግሞ የዝሙቱን ያካፈላቸው ይህን ሁሉ ያደረግኳት እኔ ነኝ የሚለው ማነው? ዛሩ ነው። ለምን እንዲያልፍላት አይፈልግም? ይችኛዋም ደግሞ ሱሷን እንድትቀጥል ለሚፈልገው እና ብዙ ቤተሰቦች ልጆቻቸው ሉ የሚሆኑት መጠጥ ቤት ሄደው ጓደኛ ይዘው ተበላሽተው ይመስላቸዋል። ለዛ መጠጥ ቤት የሚዳርግ ለጓደኞቻቸው ማንነት የሚዳርግ ማንነት ግን አላብሶ ይዟቸው የሚሄደው ግን ዛሩ ነው እና ብዙ ቤተሰቦች ልጆቻቸውን በውሏቸው ይረግሟቸዋል። ውሏቸው ምን እንደሆነ ይ እዛ ከሄደች በኋላ ነው እንዲሆነች በእርግጥ ልክ ነው። የሄደችበት ቦታ ልክ አይደለም፣ ግን እዛ እንድትሄድ የገፋፋት አስተዳደግ ውስጥ ያለ ማንነቱን፣ ይህን መፈተሽ ይሻላል ብዬ ነው የማስበው። እና እንዳልከው አጎትየው ጠንቋይ ቤት ይመላለሱ ከነበረ ብዙ ቦታ ይሄዱ ከነበረ ያ የምመላለሱበት የልጅነት የወጣትነት ጊዜያቸው በልጆቻቸው በራሳቸውም ህይወት ካደጉ በኋላ ሪዛልቱ ይታያል ለማለት ፈልጌ ነው። ውጤቱ ይታያል ለማለት ፈልጌ ነው። ያስገባል አሁን ለምሳሌ እንደ ጥበብ ያዩታል እንዳልኩህ እውቀት ያላቸው አሁን ስለምታስተምሩ መንፈስ በተለይ ኢንተርኔት ያላቸው ዳ ያላቸው ሰዎች ነው እንጂ የሚሰሙት መንፈስ ምን እንደሆነ ወደዚህ ስትሄድ ምን አይነት ዋጋ እንደሚያስከፍል የሚያውቅ ሰዎች ኢንተርኔት እና ያው የዋይፋይ ነገር ያላቸው ሰዎች ናቸው ከዛ ውጭ ያሉ ሰዎች እንዳልኩህ ይህ አሁን የህይወት መስዋዕት እየተከፈለ ራሱ ምን እንደሆነ አያውቁም አይገባቸውም አይረዱትም እንደ ጥበብ ነው በቃ የሚያዩት። እስቲል አሁን እንዳልኩ መምህር አጎቴ ተጣልተ አሁን ከሚሽ ተጣልቶ ያለበት በጣም አሁን ትንሽ አስቸጋሪ ነገር ነው። አሁን እሱን ለማገዝ ራሱ በጣም ራሱ ያስቸግራል። እሱን ነገር አያየቱም። ምክንያቱም የመንፈስ መሆን ራሱ የሚረዳት ያበሰኝ በብዛት እንደ ጥበብ ነው የሚታየው። እንደዚህ አይነት ስራ ስትሄድ እንደ ጥበብ አይነት ስለሚሰውት ነው። በጣም እንግዲህ ወደ ራሴ አላውቅም ነበር። ምክንያቱም አንተ በምታስተምረው ትምህርት ነው እንግዲህ ይህንን በአንድ በኩል የቤተ ክርስቲያን ሰዎች ሆኖ እንደዛ መሆናቸው ቢያሳዝንም፣ በአንድ በኩል ደግሞ እኔ እንጃ ያው ትምህርቱ ሲስፋፋ ነው ሊያውቁ የሙሽ ብዬ ነው ማስቡ እንጂ በጣም ይከብዳል። እንጃ አመሰግናለሁ። ትክክልና እንግዲህ እግዚአብሔር በፈቀደ እግዚአብሔር በረዳ እንገናኛለን። ምን ማድረግ እንዳለብን እንወያያለን ማለት ነው። እሺ መምህር፣ ያው እንግዲህ ከተመቸ ምናልባት ከአዋራህ ብዙ አዋራህ ነገር ይሆናል እና ከቻልክ ብትባበርኝ ደስ ይለኛል። እሺ ያው እንትን በመጨረሻ ላይ ቅርታ ምን ምናልባት ማለት በትግርኛ የተላለፈ የሆነ በትግራይ ነበርና እንትን አይተኸው ከሆነ አብረሮ ምናምን ባይቱ ላይለቅ ቦታ አይተ ይሆነ አሁ እሱ አይተ ከሆነ ህዝቡ የሚለው ምንድን ነው? ይሄ እኮ አሳዳጊያችን ነው ልጆቻችን የሚያሳድግ ዋዝ እናስቀምጥለታለን፣ ጠጥቶ ይሄዳል። ስለዚህ ይሄ ቦታ መልካም ነው። ሰርግ ሲኖር ራሱ እንጠረዋለን፣ ካልተጠራ ራሱ ግን ሰርጉ በሰላም አያልፍም ብሎ ሲያወሩ ምናልባት ስለ ይሆናል እና እስቲ ንገረን ስለሱ አብረሮ፣ ምን እንደሆነ አብረሮ የሚሉት እንግዲህ ያው እንግዲህ ውሃላ አሁን ስ አንድ ቦታ ላይ የተቀመጠ ውሃ አለና እዛ ውሃ ላይ የሚኖር እንደሆነ ነው የተናገሩት። እዛ አካባቢ የሚኖሩ ሰዎች የሚያዩት በጣም ቀንደ መላክ ነው። ምንድን ነው ብለው ሲጠየቁ፣ አሁን ልጅ ስጠይቃቸው እንዴ ማሳዳጊያችን ነው፣ በቃ ከኛ ጋር ያደገ ልጆቻችን የሚያሳድግ ነው። ሰርግ ሲኖር ራሱ ይጣ ሰርግ ላይ አይቀርም፣ ካልተጠራ ግን ሰርጉ በሰላም አያልፍም፣ ወይም የሆነ ሰው ይጣላል፣ ወይም ደግሞ ብቻ የሆነ ነገር ይፈጠራል ሰርጉ ላይ ማለት ነው። ስለዚህ ያንን ነገር እንዳይፈጠር ሄዶ እዛው ሄዶ ይጠሩታል ማለት ነው በቃ ወደዚህ እንዲህ ጉዳይ ስላለን እና ምናምን ይሉታል። እዚህ ያሉ ብዙ ብዙ አስተያየት ሰጥተዋል ሰዎች እንግዲህ በተሰጠው አንድ አንዷ ያለችው ደግሞ ባሌ አይተሸዋልነኝ ምናምን ብላ ስትጠየቅ እኔ አላየሁትም፣ ባሌ ግን አይተወታል። ደግሞ ያውጠዋል ጥቁር ነው ብሎኛል። አይኑም አንድ አይን ነው ብሎኛል። ስድሞ እንዲወጣ ያርገዋል ብላ አንዷም ስትናገር ነበር እና። ልክ እንደ ሰብ አድርገው ነው የሚያስቡት። አሁን ለምሳሌ ልክ በቃ እንደ ፈጣሪ ያቁ የሚያስቡት። እና ይሄ ከአለማወቅ አሁን መጥፎ እንደሆነ ከአለማወቅ የመብቂ አይመስለኝ። አያውቁትም። እውቀት ነው እውቀት የለም በጣም እና የመንፈሳዊ ትምህርት የሚያስተምሩ መምህራን ደግሞ እንደምታውቀው መምህር ይህንን እያዩ ማለት አልነበረባቸውም። ግን እነሱ እንዳለበት ከሆነ እነሱ እኮ አሁን ይህንን በእርግጥ ያውቁታል። ግን በዚህ ልክ አሁን እኔ ለምሳሌ አብረሮ የሚባል አብረሮም ነው አብረሮ የሚባል መንፈስ አውራሮ የሚባል እንትን አለ፣ ንፋስ አለ። አውሮራ ነው አውሮራ አውሮራ የሚባል ንፋስ አለ። በጣም ከባድ ንፋስ ነው። እንደ ሀሪኬን አይነት ነገር ነው። ከዛ ጋር ተመሳስሎ ሊሆን ይችላል አይሉና አላውቅም። ግን አብረሮም ትግርኛ ላይ አከነፋቸው፣ አብራቸው፣ አስኬዳቸው፣ አስሮጣቸው ማለት ነው። አብረሮም አብረሮም ወደዛ ይሄዳል መሰለኝ። የራሳቸው የሆነ ስም ሰጥቶቱም ሊሆን ይችላል። ግን ምንድን ነው ይሄንን ሰው ሲያመልክ በዛ ሀገር ያሉት ቄሶች፣ መምህራኖች ይሄንን የመናገር ኮንፊደንስ አላቸው ድፍረቱ አላቸው። እስኮ ነው የሚገርመኝ። አሁን አንዷ ደግሞ ነው የሚያወጣው ስትል ዳቆ እንደሆነ ነው የተናገረችው እሷ። የሱ ባል አብረን ሄደናል እና አላየሁም፣ ግን ባሌ እንዲህ እንዲህ ደግሞ ከዋው እንዲወጣ አርጎ አይቶታል እሱ እንዳለኝ ከሆነ ጥቁር ነው፣ አንድ አይን አለው ፊቱ በጣም ነው የሚያስፈራ ብሎ ነግረውኛል ብላለች። እንግዲህ ምናልባት እራስህም ሰምተው ከሆነ ወደዛ እየመጣች ደግሞ በግምታርድ ጠንቋይ አንድ ጠንቋይ ሴት አለች እና እንደዚህ በወር ነው በየሙኑ እየመጣች እንደዚ አይነት ስራ ምስታም አለች ሲሉ ነበርና ያ ነገር ስታስብ አሁን በጣዛው ያለ የሚማረው ነገር ወጣቱ የሚማረው ነገር ነው እና ብቻ በጣም ያሳዝናል። ከእውቀት ማነስ እንደሆነ ቢታወቅም ግን ከፈጣሪ በላይ ደግሞ ወደዛ ህዝቡ ሲጠቃ በጣም ብቻ፣ ፈጣሪ ማለት በዚህ ጉዳይ ላይ የሚያብራሩልን አንዳንድ ወንድሞችን እስኪ ለመጠየቅ እሞክራለሁ። ምን ማለት እንደሆነ፣ ለምን እንደዚህ እንደሚመለክ ምናምን፣ እያንዳንዱ ነገር የሚያብራሩልን ሰዎች ለመጠየቅ እሞክራለሁ። ግን እንደሱ ብታደረግ በጣም ጥሩ ነው። አብረሩ የሚባለው መንፈስ ዛሬ ይሁን በድግምት የሚዋረሱት ይሁን መቼ መቼ እንደሚመጣ በአመት አንዴ እየመጣ ግብር የሚያስገብራቸው ይሁን በደንብ አድርገን እንደማወቅ ሞክራሉ በሰፊው ልክ ጉራጌ ክልል ሄጄ ስለ ሙየት አርሜት ቦዠር ስለሚባለው በደንብ አድርጌ እንዳጠናሁት ሁሉ በዚህ ጉዳይ ላይ ደግሞ በደንብ አጠናሉ። እሺ።